ምንም አላደረግኩም። አንቺ ብትሆኝ ልታደርግ የምትችውን ነገር ነው ያደረግኩት። ቆይ ምን ማለት ነው? እዚህ ምንድን ያደረግሽ? ቆይ ምንድን ነው ወንድም የታሰረ ማማ የኔናታን። ቆይ እንዴት

ቆይ የኔ ናታን ምንድን ነው የሆነው? ወንድሜ ታሰሬፉ ሰው ገድሏል ተባለ? ምን የኔ ናታን፣ ቆይ እንዴት ማንን ማንን ሊሆን ይችላል? የአቤል የያዘውን ቪዲዮ ለፖሊስ ሰጥቶት ነው የሚሆነው።

እኔ ምልሽ ቤዝ ፂ ምንም ደህና አይደለችም ተረብሻለች አሁን ደግሞ እኔም ተረብሻለሁ እዛ ደግሞ ምን ትሰራለች እኔ እኮ ከእስር ቤት ነው የጠፋችብኝ የምን ዶክተር ነው የምትዩ ቤዝ አረ እንደዚህ አቱኑ አጣርተው ያው ዶክተሩም ለመጨረሻ ጊዜ ከናቱ ጋር ስለተደዋወለ እኮ ነው እንዴ ታዲያ ክሱ ጋር ምን አገናኘው ሰሞኑ መነጋገሪያ የሆነው ዶክተር እንደውም መኪና ውስጥ ተገሎ የተገኘው ስለ እሱ ነው። ወይኔ ፈጣሪ ምን ጉድ ነው? ቆይ ፉ ምንድን ነው የተፈጠረው? ፂ ይዛ ምን ታደርጋለች? ቤዛ ቆይ እንዲመልሽ እደውልሻለሁ። ሄሎ ሄሎ። ከሱ ውጭ ይህንን ነገር ማን ሊያደርግ ይችላል? እኛ ባሰብነው መንገድ አይደለም የታሰረው እና በምን መንገድ የታሰረው? እኔን ያከመኝን ዶክተር ታስታውሻዋለሽ? እንግዲህ ወደ ኋላ መለስ ስንል መግቢያ ቪዲዮ ላይ እንዳያችሁት ፂን እና ኤፍዬ አቤሎን ወቅታው በመደናገጥ ሲደነግጥ እሷም እያለቀሰች እሱም ተዘርሮ ወርቆ ነበረ። ወደ መቶ ዘጠኝ ላይ እንደነበር የሚያሳየው ማለት ነው። በዚህ አጋጣሚ እንግዲህ ፂን በድንጋጤ በጣም በፍርሃቻ ለወንድሟ እንትን በማለት በጭካኔ ወቅተዋለች ማለት ነው። ምክንያቱም ጺም የሆነ በአእምሮዋ የተቀረጸው ከኤፍዬ ጋ ያደረጉት ሚስጥር ያ ነው የመጣባት። ለፖሊስ ሰጥቶት ነው የያዘውን መረጃ በማለት ነበረ እሱን ቀድማ ምንም ወንድሟን ወሬ ሳታዳምጥ ሄዳ እየወጋችሁ ማለት ነው። ሰላም ጤና ይስጠለን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ያላችሁበት ሰላም እግዚአብሔር ይብዛላችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ሆኖ ክፍል መቶ አስር ሀረግ ድራማ ተለቀቀ። እንግዲህ ሀረግ ድራማ እንደምታስታውሱ ፂና ቤጽ ፂና ኤፎ በድንጋጤ ተፋጠው ነበረ ወደ መቶ ዘጠኝ ላይ ያለቀው ማለት ነው። አቤልም ሄዶ ተዘርሮ የወደቀው ማለት ነው። እሷም እንግዲህ ምንድን ነው ለምን ነው ምን ያድርገሽ ነው እያለ ጥያቄ እየጠየቀቻት እያለ እሷም እንግዲህ ጺም የነገረቻት ወንድሜ ታሰረ፣ ምክንያቱም ምን ሊሆን ይችላል የኔ ናታል እያለች በተደጋጋሚ ትትላታለች። ኤፉ ማለት ነው። ኤፉም ይሄን ነገር ስትላት አዎ እናታን ታሰር ወንድሜ ምክንያቱም እሱ ነው ያንን የያዘው መረጃውን ለፖሊሶች አሳልፎ ሰጥቶት ነው፣ አዎ፣ ታሰረ በማለት ነበር እየተናገረች እየነበረው ማለት ነው። በዚህ አጋጣሚ እንዴት እየኔናታን እንዴት እያለች፣ ለምን ይሄማ መሆን የለበትም እያለች ቤዚም ራሷን ስጠይቅና ለእሷ እንድትስትላ ጫፍ ላይ ደርሽ እኮ ነበረ፣ ሁሉንም ልጨርስ እያለች ነበር ስታወራ እየነበረ ማለት ነው። በዚህ ጊዜ በመሀል ቤዚ ስልክ ትደውልላታለች ለኤፉ። ኤፉም ስልኩን ስታነሳ ፂ አንቺ ጋር አለችው ወይ ብላ ገና ሳትጠይቃት ፂ ደህና አደለችም በጣም ችግር ውስጥ ማለት ስትላት ነበረ። በዚ ጊዜ እንግዲህ እሷም ስልኩን አንስታ ስታረጋግጥ አይ፣ አሁን እኮ ይለቀቃል፣ ተረጋጉ ስለዚህ ተረጋጉ። እሱ እኮ እንትን ያለው ዶክተሩን ገልሃል በመባል ነው የተጠረጠረው። ስለዚህ እሱ ደግሞ ነበረ መጨረሻ ላይ ስልክ ያዋራው በዛ ምክንያት ነው። ስለዚህ ነገሮቹ ተጣርተው ይመለሳል ከተመረመረ በኋላ በሚል ነበረ ለኤፉ መልስ የሰጠቻት። ኤፉም ደግሞ እንግዲህ ይህን ስትላት ጉዳይ ከዛም ለማረጋጋት ለማረካ እኮ ነገር እንደዚህ ነበረ ባስታውሽ ከሆነ እኔን ያከመኝ ዶክተር የሚያከመኝ ዶክተር ዶክተር እያ ነበር በማለት ነበረ። እንግዲህ ከመሀል ይህን ሳይሉ በስተቀር ማን ነው ያፌት በሚመጣ ሰዓት ያፌትም አቤል ተዘርሮ ደሙ እየፈሰሰ ሆዱን ይዞ ነበረ የደረሰው፣ ማለት ነው ምን ሆኖ ነው? ምን አድርጋችሁ? በማለት ጥያቄውንም ሳይመልሱለት ስኪን የወጋችበትን ስኪን ቀምታ ወደ ሶፋ ስር በመደበቅ ተሸክሞት ወደ ሆስፒታል ነው እያመራው ማለት ነው። እና ጺም እንግዲህ ይህንን ነገር እንትን ባለ ሰዓት ይህ እኮ ይሄ ነው በማለት ነበረ ያስረዳቻት። ጺም ግን ደግሞ የወንድሟንም መልዕክት ሳታዳምጥ ሩጣ ነው ሄዳ ያኛው ነገር ስለሆነ የተከሰሰባት ወደ ውጊያዋ ነው የቀጠለች። አንዳንድ ሰዎች ይፈራሉ፣ በዚያው አጋጣሚ አያደርጉም የሚባሉ ሰዎች ያደርጉታል ማለት ነው። ምክንያቱም አቤል እንግዲህ በጣም መጥፎ በጣም ጨካኝ የሆነና ልክ እንደሆን ደግሞ ብዙውን እየደወለ ውጋው፣ እንደዚህ አድርገው እያለ ብዙ ነገር የሚያሳይ ልጅ ነበረ። ገጸ ባህርያቱን በመጥፎ ነገሮች የተሞላ ነበረ። አቤል እንግዲህ ታስታውሱ ከሆነ እንትናን ሲያሰቃየው ነበር ቤሊን ከኋላ አግቶ መቶት እንደዛ ያሰቃየው እሷ ግን ካልሰራለት እያለች ብዙ ከልጅቷ ከዛችኛዋ ልጅ ጋርም እሷን እሱና ዳጊ እሷና ዳጊ ሆነው ከዛ ከልጅቷ ጋር አብረው በመሆን ነበረ ብዙ እቅድ እያቀዱ የነበረው እሷ ግን እቅዱን ምንትን ሳትል በራሷ በጀግንነት ወቅተዋለች ማለት ነው ወቅታ ግን ያው እሱም ሆስፒታል ሄዶ እጇን እንድትሰጥ ተደርጓል። እሱም ደሜ ፈሶ አይቀርም ብሎ አዎ እንትን ብላለች። እሷም ወደ እስር ቤቷ ገብታለች ማለት ነው። እጇን ሰጥታለች። እንግዲህ ጓደኛዋ ቢን ጠይቃ በመሄድ እሷ ጋር በቃ ምንም እሱን ስለወጋሁት ነው በዚህ ምክንያት ነው በማለት እሱም በድንጋጤ እንዴት ያለ እንትን ሲል ነበር። ለወንድሜ ግን አደራ እዛ ውስጥ ገብቶ ስለ እኔ መታሰር አንድትም ነገር እንዳይሰማ ያለች እሷ። ምንም ስለተደረገው ምንም አልጨነቃትም፣ ለወንድሟ ያላትን ነገር ነው ስታሳይ የነበረው ወንድሜ ምንም ነገር እንዳይሆንብኝ ውል ወንድሜ እንዳትናገሩብኝ እያለች ነበረ። የተረዳዩ ቢኒም በቃ ይዞች ተመልሽ ይመጣለሁኝ ናታንን ጠይቄ በማለት ነበረ ሲያጻናት ና ሲያረጋጋት የነበረው እሷም ደግሞ እሺ በቃ በማለት ነበረ። ሊያለቅስ ሄደ። እሷ ጥሩ ና ህጽ በማሳየት እሺ በማለት እሱም ወደ ናታን ጋር የሄደው ቀጣይ ደግሞ እንግድህ ማን ነው ያፌት፣ ቀጣይ ይመጣል። ያፌትም ሲመጣ ግን ምን ልትሰራ ነው የመጣው? ምን ልታደርግ ነው? ማን ጠይቀኝ ብለ ነው እያለች ስትመረጫ መረጫጭቀው ነበረ። እሷም ማለት ነው፣ የዚ ጊዜ እንዳይ ልጠይቅሽ ነው ከሰሞኑ ትፈቻለች ምናምን እያላት፣ አያገባሃም ስለኔ መፈታት አለ። እናም በዚህ አጋጣሚ ጠይቃ ሲመጣ በፍጹም ብላ ለማምጣ መልሰዋለች፣ ማለት ነው። እንግዲህ ከዛም ተመልሶ ሂደዋል ማለት ነው። ከሰሞኑም ትፈቻለች ቢላት አልሰማህም በማለት ነው መልስ የሰጠችው ማለት ነው። ሁለተኛ እንግዲህ ወደ ሉሊት ጋር ስንሄድ፣ ሉሊት እንግዲህ በጭፈራ ቤቱን ብቻዋን ተረክበው የራስ ቤት ቤት እንዴት ያኮራል እያለ የእሷን ጭፈራ በጣም ነው እያሳቀኝ ነበር ማለት ነው። በጣም ሲያስቀኝ ነበር ማለት ነው። ሉሊት እውነት ለመናገር ሁሉም ነገር የሚያምርባት ናት። የድራማው ድምቀት ማለት ነው ስትጨፍርና ጺንና ቤዝን እንግዲህ አንዷን መክነሳ መጥረጊያ አድርጋ አንዷን ደግሞ ትና ድርጋ። ስትጫወት ነበረ ማለት ነው ፂናት እያለች እንግዲህ ፂን ሰው ገላ ሰው ወቅታ እያለች እሷን በግምት ውስጥ አስገብታ እሷን መስላ እየተወነች ነበረ። ፂን አስቀምጣ ፂን እና ቤዚን እያወራች እየነበረው ማለት ነው እንግዲህ ቤቱን ለራሱ አድርጋ ሁለተኛ ማን ነው ስሙ? ቤስ ጓደኛ ማለት ነው። ወደ ቤት ይመጣል። ወደ ቤት መጥቶ በር በሚቆረቁር ጊዜ እሱም እንግዲህ ቤዚ በባለፈው ነገር በተናገረችው አላንደኛ ለመጨረሻ ጊዜ ማውራት አለብኝ እያለ ነበረ ወደ እነ ቤዚ ጋ የመጣው። ቤዚ ግን የለችም። ያለችው ወይዘሮ ሉሊት ነች ማለት ነው። ሉሊት ደግሞ እንግዲህ ቤዚ መዘሩ ልክ ነጥለው ነው ወይ ገንጥ ለኸው ግባ እያለች ነበረ ስትለው የነበረው እንግዲህ እሱም የእውነት መስሎት ቤዚ ማነች? ቤዚን ሻወር ገብታ ነው፣ ጸጉሯን እንትን እያለች ነው፣ አዳርቃ ትመጣልሃለች ብላ መክነሳዋን ሁለተኛ ሲቆረቁር መክነሳዋን ይዛለት ነው የመጣቸው። የዚ ጊዜ ቤዚ የት ናት ሲላት፣ ይችግ ቤዚ እያለች እያሹ ብትበት ነበረ መክነሳውን ይዛ ከዛ እሱም እንግዲህም ከኋላሽ ናት እንደ እያለ እንደ እንደቤል ይቺ ይቺ ቤት አትታይህም፣ ፀጉሯን አበጥራ እያለች ነበር። ቤዚ ማለት ከዝህም አትተናነስ ናት፣ ሜካፕና ስለምትቀ ስለምትቀባ ነው እያለች ስታሽ የጻል ዞሮ ነበረ ስታደርግ እየነበረ ማለት ነው። እንግዲህ በጣም ነው የዘና ያደረገችኝ። ሁለተኛ እንግዲህ አለ። እናም እንግዲህ እሱም የቤዚ ጓደኛ ማለት ነው ይዋሃድ ማለት ነው። እንደ እብድ ናት እንደ ሴትዮዋ እያለ ስታሾፍበት ነበረ። እሷ መክነሰዋ ነበሩ አድርጋ ብዙ ስትለው ነበረ። ዝፋርት ላይ እና ጭፈሯ ላይ በጣም ነው ያሳቀቼ ማለት ነው። ሉሌት ከዛም እንግዲህ ቤዚ ወደ እናቱ ጋር በመሄድ ወደ ፖሊስ ጣቢያ ለመጠየቅ ትሄዳለች። እናቷን ጋር ሄዳ በምጠይቀው ጊዜ እንግዲህ ናተን አይዞህ፣ ፂን አደራ እሷ ልቧ ስስ ነው። ስለዚህ አረጋጊያት ምንም እንትን እንዳትል፣ መቼ እንደምወጣ አላቅም። ፍቃኔ ልብስ ይሄ እመጣለሁ ሲልኮ ስትለው ያው የዚህ ነገር አደራ ምንም እንዳስተሆነ እያለ ነበር። እንግዲህ ወንድሙ ደግሞ ለእህቱ ያለው አመለካከት ምንም ቢሆን ለእህቱ በጣም ከራሱ ጉዳት ይልቅ ለእህቶቹ የሚያዝነው ማለት ነው፣ እሱ ያለበት ጭንቀቱ ነው። ግን ለእህቱ ያለችበትን አላወቀም፣ ይህም ቢሰማ በጣም ይጎዳል ማለት ነው። እንግዲህ በዚህ አጋጣሚ ሽስሙ እሷም ይሄንን እንትን እያለች አነጋግራው ልብስ አመጣልሃለሁ የምትቀይረው በማለት ነው ትታው የሄደችው ማለት ነው። እሺ ብሎ እሱም ትቷት ማን ነው የገባው ማለት ነው ወደ ዳያራ እናት ስንሄድ እንግዲህ ውሸቷን የዳያራ እናት ልጇ ስትመጣ አይታ ስልኳን ታነሳ እና ሄሎ እንዴ ምን አድርጎ ምን አድርጎ ነው እያለች እያጋነነች ስትናገር ነበር። የዳያራ እናት እንግዲህ ይሄንን ቻንስ ተጠቅማበት ልጇ እንድታናግራት እና ልጇ ከእግሯ ስር ልታደርጋት እየተታገለ ይበል ነው ምንድነው ማሚ እኔ ጠይቄሽ እኮ አድርገሽው ማታቂሊ ነገር የለም ምንድን ነው እያለች ይችላል እሷም እንግዲህ አንች ወንድምሽ ናችሁ ስንት እንዳያርጋችሁ ስለምናችሁ ስለምንሽ እያለች ውሸቷን እንትን ስትልባን ነበረ እና የሚበናች አስፈችው እያለች እየጠየቀች ነበር። የኔ ናታን ነው እያለች እንግዲህ በናታን ፍቅር ወድቃለች ማለት ነው፣ ዲያራ የኔ ናታን እያለች እስክን እስከምትለው ደርሳለች እንግዲህ የዚህ ጊዜ እናትየዋም በቃ እኔ ከግሬ ሰተኛታለች እንዳለችው አድርጋ ክፍሌ ማለት ነው። እንግዲህ የዛሬው መረጃ እዚህ ላይ ይበቃናል። በቀጣይ እስከምንገናኝ መልካም ጊዜ ይሆነልን። ቀጣይ ክፍል እንግዲህ ማነች ተለብጣ ፓርት ላይ የእንትና መታሰር ይሆናል ብዬ አስባለሁ። ግን እኔ አንድ እንትን የምለው ነገር ቢሆን መጥፎውን ጊዜ እንትና ነው መጥፎ እያደረገ ያለው ለምን እነሱ ድራማውን ድረስ እንፈልገው ነው እንጂ፣ ይሄ በጣም አስተማሪ ነው። ያው የሀገራችንን ገጸ ባህሪ ነው የሚያሳየው። ምክንያቱም ወንጀለኞቹ ተቀምጠው ንጹሃኖቹ ናቸው የሚታሰሩት። እና እኔ እዚ ፓርቱ ላይ ወድጀዋለሁ ያው መርዘሙ ነው እንጂ ሁሌም ወንጀለኛ የሚኖርበት ንጹሃኖቹ ደግሞ ፍትሕ ሳያገኙ ፍትሕ ፈላጊ ሆነው የሚቀመጡበት ሆኗል ማለት ነው። እና በጣም አስተማሪ የሆነ ድራማ ነው ማለት ነው። ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁን። ሰላም ለሀገራችን፣ ሰላም ለህዝባችን። ላይክ ሰብስክራይብ እያደረጋችሁ በዙ አጋጣሚ የአበረታቱን። መልካም ጊዜ መልካም ይሁላችሁ። በቀጣይ ፕሮግራም እስከምንገኝ